ነገ ከኔ ጋ ዱባይ ጠብቋት። ከኔ ጋ ትሄጃለሽ። እኔ የምስራጅ ብራዬና ሀይምዬ ነገ ወደ ዱባይ ሊሄዱ ነው። በጣም ደስ ይላል። የእውነት ደስ ብሎኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ደንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደና ነኝ። እግዚአብሔር መስገን። የኔ ምርጦች የኔ ምርጣ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ በጣም ነው ደስ ያለኝ ማለት ነው። ትናንትና ቦራዬ ወደ ድዋይ ልሄድ ነው ብሎ ነበረ። የተወሰኑ ልጆችም ደግሞ ከፍቷቸዋል። ሀይሚዬ፣ ለምንድነው ጥለሃት የምትሄደው? ይዘሃት መሄድ አለብህ፣ በአብራችሁ ነው የምትሄዱት ብለው ነበረ። በዛውም ደግሞ ሀይሚዬም እንደመጣች እንግዲህ፣ ትናንትና መግቢያው ላይ በጣም ከፍቶኛል አለችው ማለት ነው። እና ነገር ግን ቡራዬ ለምን ሲባል ጨረቃዬን ማጥያት አልሄድም፣ አስደስታታለሁ ብሎ እንግዲህ ትኬቱን ቁርጥ አድርጎ፣ እንዴት ደስ ይላል! በእናታችሁ ደግሞ እንዴት እንዳማረባቸው ዛሬ! እናት የሆነ ጨረቃን የመሰሉት እኮ ሁለቱ ማለት ነው። በነገራችን ላይ የሀይሚዬ የጸጉሯን ከለር በጣም ነው የምወደው። በጣም ብራውን ትንሽ ቢጫው በዛ እንጂ እንደዚህ አይነት ከለር ብራውን የሆነ ከለር በጣም እወዳለሁ። የእሷ ትንሽ ቢጫው በዛ ብሏል ከስር ማለት ነው እና የሆነ ድምቅ ያደርጋችኋል እወዳለሁ። እኔ ኢትዮጵያ በነበርኩበት ሳት እንደዚህ አይነት ከለር እጠቀም ነበረ ማለት ነው እና እንዴ ብሩ አየራሱ በጣም አውሮበታል። ስታምሩ የእውነት እና ያው እንግዲህ ወደ ዱባይ ሊሄዱ ነው ሁለቱ ተያይዘው። በእርግጥ ከዚህ በፊት ተናግሮ ነበረ ሁለት መቶ ሺህ ከገባች የሆነ ቦታ ወስዳታለሁ ብሎ ነበረ። እሱም ደግሞ ግዴታ መሄድ ስላለበትም ሁለት መቶ ሺን ባትገባ አሁን ጥያት ሲሄድ ይከፋታል፣ ተመልካችም ይከፋቸዋል። ስለዚህ ይዣት መሄድ አለብኝ ብሎ እንግዲህ ይዟት ለመሄድ ተነስቷል። መልካም ጊዜ ይሆንላችሁ ደስ ስሚል ጊዜ እንድታሳልፉ በሙሉ ተስፋ ነው የምመኝላችሁ። ኔ ማለት ነው ሁሌም ደስተኛ እንድትሆኑ እንዴት ብዬ ልንገራችሁ? እውነት እኔ በጣም ደስ ብሎኛል። በቃ በጣም አያችሁት አብሮ ሲሄዱ ምናምን ከዛ ፍቅራቸው ይጨምራል ምናምን ምናምን። ኧረ ስንት ነገር አለ ቤተሰብ እንደ ይሄ እኮ በጣም ትልቅ ነገር ነው። ዛሬማ ማ የጨረቃዋ ቤተሰቦች በቃ የለም እንዴ አበባ መሆን አለባችሁ አበባ መምሰል አለባችሁ እንጂ እንደ ፈንድሻ መፈንዳት አለባችሁ የት ናችሁ ያላችሁት ሄዱና አልልታውን እንዴ ልልታማ ተጀምሯላ አየን እኮ ገና በአምስት ደቂቃ ውስጥ እኮ ቤቱ ተጥለቀለቀ በልልታ ቤቱ ተጥለቀለቀ የሰው ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ ማለት ነው በተረፈ እንግዲህ ያው ዱባይ ላይ እንገናኝ ማለት ነው ዱባይ ላይ እንገናኝ የትናንትናው ፕራንክ እኔ በጣም አስቆኛል። በነገራችን ላይ ቡራዬን በጣም ትስቅ ያለሁ ብሏል። በ የሌለ ደሽንቴም እስከ መሸና ድረስ ነው የደረስኩት አላለም? አንተ እኔ ራሱ ቡራዬ እኔ ራሱ እንድት ነው ያልኩልህ እንድት በዛቅ ሀይሚዬን ጨፍሬ እንዴ በይ እንዴ በይ እያልክ አንተ ስታያይዛት ማለት ነው። በአሁን የሚያስቀው እውነት እና ያው ሀይሚዬ አሳዝኖኛል አለች። ያው ያሳዝናል። ድንገት ጓደኛሽ እንደዛ ሲሆን አስባችሁታል። እንደ ከባድ እኮ ነው፣ በጣም ከባድ ነው። ዱባይ ያላችሁ እንግዲህ ዱባይ ያላችሁ የሀይሚዬና የቡራዬ አድናቂዎች ሄዳችሁ ማግኘት ትችላላችሁ ማለት ነው። ማዳን ቤት አይላችሁ ትንሽ ከበድ ይላል እንጂ ሌሎቻችሁ መሄድ ትችላላችሁ። ለስንት ቀን ነው ግን? አንድ ሳምንት ምናምን ሊቆዩ ይችላሉ ማለት ነው። ዋው ደስ ሲል ግን፣ እውነት በጣም ደስ የሚለው። እኔ ዱባይ ቢሆን አገኛቸው ነበር፣ ሄድና ሽሬስ ማለት ነው አገኛቸው ነበር። ግን ችግሩ ምንድን ነው? እኔ ዱባይ አይደለም ያለሁት። ያሳዝናል፣ በጣም ያሳዝናል። ወይኔ ዱባይ በሆንኩ። ወይኔ እኔ ደስ ብሎኛል። በቃ እናንተ ምን ብዬ ላውራ? የደስታው ብዛት ማለት ነው። የሆነ የምናገረው ለጠፋ ምን ያገረ ሁሉ እኮ ጠፋብኝ። እኔት አንድ የሚዋደዱ ፍቅረኛሞች በመሀላቸው የሆነ ነገር ይገባል፣ ይበጠበጣል። እኛ እንበጠበጣል፣ እነሱ ይበጠበጣሉ። አሁን ደግሞ ተደስተው ስታዩ ደግሞ የሆነ የምትሉት ሁሉ ጥፍት አይልባችሁ? ልክ እንደዛ ነው፣ ግራ የገባዩ ማለት ነው። እና ምንም ማለት አልችልም። እኔ በቃ ቡራዬ ሀይሚዬ እንወዳችኋለን። ሁሌም ደስ በሚል ሁኔታ እንድትኖሩልን ነው የምንፈልገው፣ አንድነታችሁን እንጂ ተለያዩ ተጣሉ የሚባለውን ወሬ መስማት አንፈልግም። ተመልካች ራሱ ለእናንተ በጣም እንደሚጨነቅ በጣም እንደሚወዷችሁ ምናምን ታውቃላችሁ በደንብ ማለት ነው። ሶ እናንተም ደግሞ የእኛን ስሜት የእኛን ልብ ማዳመጥ እንዳለባችሁ ነው እኔ ለእናንተ መልእክት ማቅረብላችሁ ማለት ነው እና ለማንኛውም ወይኔ እናቴ ወይኔ እናቴ ደስ ብሎኛል። ውድ ቤተሰቦቻችን ይበቃኛል፣ የዛሬ ቪዲዮ በዚህ በዚህ ባቆመ ይሻላል። በዚህ ይበቃኛል። አዳዲስ ነገር ይዤላችሁ እመጣለሁ። አዳዲስ ነገር ከዚህ በኋላማ በቃ እንዴ ዱባይ ምን አለ፣ ምን ተፈጠረ። ነገ ነው እንግዲህ በረራቸው። ቅዳሜ ጠዋት ላይ የምስራጅ እናበስራችኋለን፣ የዱባይ የምስራጅ ማለት ነው።